ሰላም፣ ሰላም ይህ ዴቭ እና ጁዱ ቤስት ካፕል የፍ ቻናላችን ነው። በአዲስ ሪያክሽን እንግዲህ ተከስተናል ማለት ነው። አበት እንዴት ሆናችሁልኝ ብያለሁ ባላችሁ በሰላማችሁ ብ ይበለልኝ። ይህ ዴቭ እና ጁዱ ቤስት ካፕል ነው። ሰብስክራይብና ላይክ በማድረግ ሁላችሁም እንድትጀምሩ እንፈልጋለን። የዛሬው ሪያክሽናችንና ፕሮግራማችን ምንድን ነው? እንግዲህ ላጤዎቹን ሁላችሁም እንግዲህ ትመለከታላችሁ ብለን እናስባለን። በድንቅ ቲቪ ላይ እኛም ደግሞ ሀሳብ አስተያየቶቻችንን እንግዲህ ዛሬ እንደመነሻ ይዘን እንመተናል ማለት ነው። ላይ ተሰን ብለናቸል። ኦልሞስት ጄኔራል የምናወራው ስላለቀው ኦልሬዲ፣ ላጤ አልቋል። ካለቀ በኋላ ነው ሪያክት እያደረግንላቸው የምንገኘው። እንግዲህ አጠቃላይ ጄኔራል፣ መጀመሪያ ላጤ እንዴት አየሽው? ከእኛ ሀገር አንፃርና ሁኔታ እንግዲህ መጀመሪያ ሲመጣ እንዴት የሚል ሀሳቤ ነበረኝ። አልተቀበልኩትም ነበር። ሆኖም ግን በጊዜ ሂደት ቀንደኛ ተከታታይ ሆኜ ማለት ነው። ያው ከኛ ባህል አንፃር ሴት ልጅ ማለት እንደዚህ ሚዲያ ላይ ወታ ተወዳድረህ ለወንድ ልጅ ምናምን የሚለው ነገር ትንሽ እኔ በራሴ አክሰብት አላደረግኩትም ነበረ። ሆኖም ግን ሰዎችን እንዴት ማለት ይሄ ትንሽ ሽንትን ብሎብኝ ነበር። አልተቀበልኩትም ኔው ግን በጊዜ ሂደት ግን ኦኬ ቢሆንም አይከፋም የሚል ነገር እንድል አድርጎኛል። ፕሮግራም ናይስ እንግዲህ እንዳያችሁት ከሆነ እኔም በበኩሌ ያንቺ ሀሳብ ያለኝ ተመሳሳይ ከባህል አንጻር፣ ዋናው ነገር በኢትዮጵያ ባህል እንግዲህ መጀመሪያ ተፋቅረን ከዛ ተያይተን ከዛ ሽምግልና ልከ ምናምን ነው እዚ ጋ ቀድሞላ ቤቱ ሲሄድ እናያለን። አባትየው ቤት ቀድሞ ሲሄድ ይሄ በጣም ትንሽ ዝጋ፣ እንደውም ሼም ይዞኝ ነበረ። በባህላችን አባት ጋር የሚሄደው መጀመሪያ ወይ ቤተሰብ ጋር የሚሄደው ሽግልና ከተላከ በኋላ አክሴፕት አድርጎት እሱንም ከትራር በኋላ ቅርቅር የሚባል ነገር ለዛ በባህላችን ሚካሄድ የሚችለው እሱ እንዳለ ሆኖ እንደውም ይበልጥ ደግሞ ቀር ያለ የመጨረሻ ላይ ካየኸው የሎዌል እናትና ወንድም መታው መሳያ ጋር ስለ ስለሷ ኤክስፕሌን ጭራሽ እያደረጉ ነበር። እና በዚህ መልኩ ባይሆን እንዲሁም የቤት ድርሻላል እሱን አባቷ ጋር ይዛ ሄዳ እንዲታወቁ ማድረጓ ትንሽ እንዲያውም የእሷ ስማርት ዌይ ብዬዋለሁ። የሩኒል ፋሚሊ ግን መጥተው እሱ ጋር እንደዛ ስለ እሷ ኤክስፕረስ ማድረጋቸው እናንተንም ብዙም አልወደድጉትም። እኒያው ግን እሱን ደግሞ ኤክስ ብዬዋለሁ። ጨራሽ አይመጣው እሱን የሚፈልገው በእርግጥ እሷ ፈላጊ ልትሆንም፣ ግን እንደ ባህላችን እናንዳወቁ ወንድ ልጅ ነው ቤት ድረስ ሊሄድ የሚገባ መጀመሪያ ሽማግሌ ነው የሚልከው። እሱ ልሄድ አይችልም። ሽማግሌ ልኮ ሽማግሌዎቹ አክሰፕት ካደረጉት ላይክ እሱ ይሄ ላጤው ሄዶ ቤታቸው እንዴት ናቸው፣ ቤተሰባቸው ያናናር ዘይቤያቸው ምን ይመስላል ምናምን የሚለውን ነገር ሄዶ ቢያየው ሁለቱም የተሻለ ነበር። መጨረሻ ላይ ግን ያው ሌል ራሷ ስማርቶን ናቸው ወደ አባቷ ይዘው ሄደችው እና ሌል ሳትሆን ቤት ቤት ይዛ ሄደችው እና ትንሽ እሱ ጋርም ቅሬታ ፈጥሮብኛል። ኤንሃው ግን እስኪ ፋይናል ሪዛልቱ ምን ይመስላል ጠብቀ ሁን። አንተ እንግዲህ ፋይናል ሪዛልቱ ማን ተመርጧል? ቤቴል ተመርጣለች። ቤቴል ተመርጣለች። እንግዲህ እኔ በትክክል መመረጥም አለባት ወይም ደግሞ ትክክል ነው፣ ተገቢ ነው ብዬ ያሰቡት ምርጫ ነው። ከምን አንጻር ካልሽኝ እሷ በጣም የምትሄድበት መንገድ ስማርትዌይ ነው። አስተሳሰቧ ከሱ ጋር በቃ ያላት ነገር የተዋህደ ነው የሚመስለኝ ለእኔ እና ይሄ ማስመሰል ምናምን የሚባለው ነገር እሷ ጋር አላይባትም። ቅልል ያለች ናት፣ እንደ ወንድ ስታያት እንደዚህ ቅልል ያለች ናት። በቃ ደቀቅ ያለች ናት እና ማች የሚያደርጉ ይመስለኝ መጀመሪያም እንደዛ ነበርኩ እና ይመርጣታል ብዬ ጭንቅላት ውስጥ ሀሳብ ነበረኝ። መጨረሻ ላይ ሲመርጣት ደግሞ በጣም ነው ደስ ከብዙ አንፃር ሳፋ አድርገሽ ልታዩው ይገባል። ግን ካለው አጠቃላይ ጀነራል ለማውጣት ያለው እንጂ ሰፋር ላይ ልትሞት ትችላለች። እኔ ግን የሚገርምክ መጀመሪያዎቹ አካባቢ ላይ አልጠበኳትም። የሆነ ሰዓት ላይ ወደ ግማሽ በለው አምስት ምናምን ሲቀሩ አካባቢ ላይ መሳያ እሷን የገለጸበት መንገድ ኦ እንድል አድርጉኛል እና ሜቢ እስከ መጨረሻው ፋይናል የሚሄድ ነገር አላት ብዬ አስቤያለሁ። ጥሩ ነገር ነው፣ ስለ እሷ ሲናገር የነበረው ነገር እና አሪፍ ነበረች። እውነት ለመናገር ልጃ ላቀ ቢ የኔ ያረዳደም ሊሆን ይችላል። እኔ ግን የተሰማ ይሄ እንትን ነች ግልጽ ያልሆነ ሰው ታውቃለች። እኔ አሁን ማለት ሰው ልጅ እንደዚህ እንትን አትሉም፣ ግን ግልጽ አትመስለኝም ሉዊን እያለች ይመስለኛል። አላውቅም፣ የእውነት አሁን ለእሷ ክብድ የሚል ነገር አለባት። ግን እስካሁን ሁለተኛ ድረስ ራሱ እንዴት እንደሄደች አላውቅም። ከእሷ ከሰው ይልቅ ራሄልንንል ነበረ። አሁን በዚህ ጥያቄ ደስ ይለኝ ነበረ። የፈለጉት ምን ነበር እነሱ ውስጥ? አሁን ካልተመረጡ ውስጥ ቢገባ ከነሱ በእሷ ቦታ እሷ ተቀብለች፣ የምትፈልጊያት የምታስቢያት ማንን ነበር ልልህ ነበርና እኔ እውነት ለመናገር ራሄልን እድልን፣ ሶስት አስቀሪ ብትሉኝ ሉዌል ግልጻት ይመስለኝ። እውነት ለመናገር ማለት ሶስት አስቀሪ ብትባል እስከ ፋይናል ራሄል ቤተል፣ እድል ሶስት ኑ አስቀሪ ይመስለኛል። ሶስቱን አስቀርቼ ለራስሽ ለወንድምሽ መረጭ ይወር ራን ማለት ሀሳባችን ፋይናል ስማርት ሰው ነው ጋር በአጠቃላይ መጀመሪያ ማሳያን የገለጸ ነው ስንበል አልገለጽንም፣ ማለት መሳያ አሪፍ ሰው ነው። ይሄ ከሚወረለት ውጭ እንዳልሽው ከሚወረለት ከቲክቶክ ውጭ ቲክቶክ ላይም በተለያየ ሚዲያ ስለሱ ብዙ ነገሮች ይባላል ግን እሱ ለሱ ትተን ካየን እንደ ፕሮግራም ድንቅ ቲቪ ላይ እንደቀረበው ስማርት ነው በጣም የሚሄድበት መንገድ ሰው የሚያየበት መንገድ ግልጽ የሆነ ሰው በጣም ደስ ይላል እና ሰዎችን ይሄ ፑሽ አያደርግም ይሄ ሌላ ሪያክሽን አያሳይም ሁሉንም ትሪት አርጎ ሰሪ በቃ ብሎ ነው ሲሸኝ ና ያን ነገር በጣምለት አለው። ፕለስ ደግሞ ይን ውጫ ውበት ብቻ አይደለም ሲያይ ነበረው ልጁ ካየ በጣም አፕሪሼት ያደረግኩለት ብዙ ጊዜ ወንዶች ምን ያለው መሰልክ፣ ውጫዊ ውበት ይማርካችኋል ልክ ነህ። እና ወይ ዳልያዋ ወይ መልኳ የሆነ ነገር በቃ ወንድ ልጅ ይባላል ከተወሰነ ፐርሰንት እና እሱ ጋር ግን ያየሁት ነገር ምንድነው ይሄ ውጫዊ ላይ አይደለም በቃ ዋና መሰረት የጣለው ይሄ አስተሳሰባቸው ፍላጎታቸው በቃ አስተሳሰባቸው ላይ ትንሽ ለማየት የሞከረ ይመስለኛል እና ጀስተኔ ራይልም ያልኩበት ምክንያት ለዛ ነው እና በዋናነት ማኖ ተጠቃሽ ተወቃሽ የሚችሉ ጓደኛው እኔ ጓደኛው ትክክለኛ ወይ የወሰደ አይመስለኝም። ማለት ቤተልን እንዲያገናኝ ፈልገ ሆን አክሴፕት ላደረጉ ይችላል። ነገር ግን እሷን የጣለበት ምክንያት አትጋቢ አይደለም ሮሲያያት ራሱ ደስ ብሎታ አይደለም መያት የነበረውና ፊሊንግ ጋር ፊኒሽ። ስለዚህ ጓደኛው ትንሽ መካሪ ነው ብዬ አላስብም፣ ግን ለሱ ጥሩ ጓደኛ ሊሆን ይችላል። በሰው ጓደኛ መግባት አልችልም። በአጠቃላይ ግን አሪፍ ፕሮግራም ነው። እንደ ባህል ያው ተጽዕኖ ቢኖርበትም ከውጭ ቢያመጣውም ቢሆን ግን ደግሞ ጥሩ ጎንም አለው። ለሰው የሚያዝናና ልብ አንጠልጠል ሊሆን ይችላል እንጂ እንደ ትዳር ሴቶቻችን ምን ያህል ጠንካራ እንደሆኑ እያየን ነው። እንግዲህ በተለያየ ነገር፣ በአንድ በኩል ጥሩ ጎን አለ፣ በአንድ በኩል ደግሞ ሳይድ ፌክት ሊሆን ይችላል ከባል አንጻር ብዬ አስባለሁ። በአጠቃላይ ግን ሴቶቹ ዛሬ መጨረሻ ላይ የቀረቡ ሴቶች ያየሽባቸው ነገር አለ እውነት ለመናገር ምን አየሽ? ከታዘብ እንደ አጠቃላይ ከከሪ ይባለ እንደሲላይ ነበር ግን ያው ኦልሬዲ ኤሊሚኒት ተደርገው ከአስር ሴት ሁለት ሴት ቀርቶ ፋይናሉን ለማየት እንትን ብለዋል እና ደግሞ ሁሉም ሪዝናቸውን ማወቅ ፈልገው እና ነበረም ኮርስም እየጠየቁ ነበር፣ ለምንድን ነው እንደዚህ ያደረግከው ምናም ብለው እያንዳንዱ ነገር እየጠየቁ ነበረ። ግን ሴቶች ላይ የሚታይ ነገር ያለ ነገር አንዳንዴ ሚዲያ ነው። በእርግጥ ሚዲያ ባይሆንም ራሱ እኔ በእውነት በጣ በጣም እኔም አልወድም። ግን አትሊስት አንዳንዴ ሚዲያ ላይ የቀረብንበትን ቦታ እንኳን ብናቅ ጥሩ ነው። የሆነ ሰው ሲያወራ ምናም ሪች፣ አሁን ኮንፊደንስ፣ እኔ አሁንም መውጣቴን አልጠበኩም ነበር ስትል ሁሉም ሪች፣ እኔ ሪች እና እድልን በጣም በልዩ ሁኔታ ነው የሚያቸው ለምን ብትይ በተለይ እድል የተረጋጋች ሴት ናት። ራሷን በቃ ይሄ ቆንጆ ናት ውጭ ሁለተኛ ደግሞ ይሄ አትንቀለቀልም ይሄ ረጋ ብላ የምታወራው ጣልቃ ለምን ተሸነፍኩ ብላ ኮንፊደንስ አላት። ከዚህ በላይ ሌላም አገኛለሁ ሜት ስሜት ማለት እንጂ ለምን ተሸነፍኩ ብላ የምታወራበት ወይ የኮምፕሌክስ አይደለም። በቃ ተሸንፍ ያለው ግን የተጣጣ ራይልም እንደዛ ነው። ሌሎቹ ያየሁባቸው ኮሜንት አይደል ሪያክሽን አይደለም ማለት። ሌሎቹ ያዩባቸው ምንድነው፣ ትንሽ የኮምፕሌክስ ነገር በቃ፣ የመናደድ የመበሸቅ ነገር እና የማሸቅ፣ አንቺ አይገባሽም አይነት ነገር ነው። አይገባሽም ስሜቱ ቢደብርም፣ ኤሊሚኔት ሲደረጉ ግን የመከፋቱ እንዴት የማለቱ ነገር ግን ያው የሚጠበቅ ይመስለኛል። ስለዚህ በተለይ ሳራ ሳራ ሳራ ፕሊዝ ተረጋጊ። ምክንያቱም ይሄ ሚዲያ ነው። ጀስት ኤቭሪቲንግ በጣም አፕሪሺየት የተሻለ ጥሩ ኖሌጅ አላት። በጣም አሪፍ እንትን አላት ግን ምንድን ነው ትንሽ ተናዳለች ብትናገርበት። ልክ አሁን ራይት ጋር ሲያወሩ ሪያልን አፋፎ ነው የምትላት የነበረ በቃ እና አክሰፕት ደግሞ ከስራ የሚያረጋታለ እድል ደግሞ ታረጋታለች። እንደዚህ ነው እሷ ጋር ብቻ አይደለም ኖርማሊ። ማነው ስሟ ትንሽ ቀጠን ያደርካለች። ማነው ስሟ ነው ተገምጠ ሄርሜላ፣ ሄርሜላ አይ ቲንክ እና እሷ ለእሷን ማስተያየት ስትሰጣት ምናምን ነው ደሴቶ የምናምን ና ያለችበት መንገድ ሀሳቦቻችን የተለያየ ነው፣ እይታዎቻችን ይለያያሉ። እና ሰው ሀሳቡን ሲገልጽ የሆነ ቅብል ቅብል ባናደርግ ጥሩ ነው ይመስለኛል። አሁን ልክ አንተ ስትወራ ኖ ምናምን ብዬ በቃ ሀሳብ እንኳን የሰውን ማስጨረስ እና ከዛ በኋላ

ባይ ዘ ወይ ለመገር የምፈልገው በዚህ አጋጣሚ ሰው ባለፈ ህይወቱ አይጠይቅም። ዛሬ ላይ ያለ ህይወቱ ምን ይሆን አናውቅም። ማለት ሰው ይቀየር ይችላል። ማንም ሰው ጥሩ ነው የሚል የለም፣ ግን ባለፈ ህይወቱ ማንም አይጠይቅም። አሁን መሳያ ያወሩበት ምናምን ኬዝ አለ ሰምቲንግ፣ ግን ምንድን ነው ያለፈው ህይወቱ ነው። ዛሬ አዲስ ህይወት ይፈልግ ያለ ይሄ ልጅ ዛሬ አዲስ ነገር ይፈልጋል። ወደ ፊቸር አለው ብዙ ነገር አለ እና ይህ ነገሩን እዚህ ጋር ደግሞ ስናየው በጣም አሪፍ ነበረ። በጣም ይህን ነገር ይቀጥልበታል ብዬ አስባለሁ። አው ህይወት በነገራችን ላይ የ እያ ማለት ላይክ እንዴት ነው እየኖርክ ነው? ነገሮችም ላይክ እየፈተነችህ ነው የምትማረው እንጂ አስተምር አይደለም የምትፈተንህ እና መሳሳት የግድ ነው ህይወት ላይ ያው ስህተት አይጠፋም ከሰው ልጅ የሚባለው በዛ ነውና ብዙዎቻችን ባክግራውንዳችን እያንዳንዳችን የሁላችንም ቢጠና ብዙ ሲተሰርተን የመጣናቸው ነገሮች አሉ። ግን ከትላንትና ማንነታችን ደግሞ ተምረን ዛሬን አስተካክለን የነገን ደግሞ ይበልጥ ውብና የአማረ እያደረግን የመሄድ ደግሞ የኛና የእኛ ኃላፊነት ይሆናል ማለት ነው። ስለዚህ ባለፈው ማንነቱ ጀጅ ልናደርገው አይገባም። ግን ያው ብዙ ነገር ሲባል ነበር። እሱን ወደ ጎን አድርገን በላጤዎቹ ግን ባየነው ነገር ግን ስማርት ነው፣ አሪፍ ነገር እንግዲህ፣ ተመኝነት ተንግለታል። ከቤተልሔም ጋር ያላቸውን ነገር እንግዲህ አሪፍ ነገር እንዲሆን እንመኛለን። አሪፍ ጊዜ እንድታሳልፉ መልካም። እንግዲህ ስትጋቡ ደግሞ መልካም የትዳር ዘመን እናለን። ቆይታ ጊዜ ነው፣ ላይጋቡ ይችላሉ፣ ገና ይናበባሉ። ያላቸው ነው። እኔ ደግሞ ሜቢ እሷም የምትፈልገውን ጠንቅቀ የምታክሴት ናት። ያየት ነው እሱም ስማርት ነው። ስለዚህ ሜቢ አሁን ባየነው እንደ ፕሮግራም ውስን ጊዜ ነች የነበራቸው ሰፊ ነው ማለት ይቻላል። ውስን ጊዜ አንልም፣ በውስን ጊዜ ውስጥ ሰፊ ጊዜ ይመስል የሰው ልጅ አምስት አምስት ስድስት አመት እንኳን በጓደኝነት ቆይቶ ከዛ በኋላ ተለያዩ ሲባል ትሰማለ ማለት ነው። እና እሷም እያልኩህ ጠንቅቃ የምታውቅ ሴት ነች፣ የምትፈልገውን። እሱም የሚፈልገው ነገር አለ። ገብቶሃል? ከዚህ ሁሉ ሴት ለዛ ነው እየቆረጠ እየመጠነ ምናምን መጨረሻ ላይ ፋይናል እሷን የወሰደው እና ሜይ ቢ አሁን የማይመቸው ነገር ሊኖር ይችላል። እሷም ደግሞ ዞሮ ዞሮ ቀጣዩ እንግዲህ እኛ ደለ ስንላችሁ እናንተ ነው የምትወስኑት፣ ግን እንደራሳችን እንደራሳችን ነው የወሰድነው እኔ እንደ ተጠላላችሁ የሚል ስሜት ነው ያለኝ። ላይክ ሰብስክራይብ እና ኮሜንት መስጠታችሁን እንዳትረሱ። እንግዲህ በሚቀጥለው በጥያቄ እና በተለያዩ ነገሮች ሽልማት እንጀምራለን። እስከዛው ግን ላይክ ሰብስክራይብ በማድረግ ቤተሰቡ የሆኑ ቀጣይ ሪያክሽን የምናደርገው አንድ አጭር የሆነች የቲክቶክ ላይ ያገኘናት ባለ ትዳር ትዳር መሳያና ቤቴን ከተገናኙ በኋላ እንደዚህ ይሆናሉ ወይስ

እንደዚህ ነው። ማለት ይሄ ምሳሌ ነው እና ጥላ ውስጥ ተዘግቶበት ስንቶቹ ናቸው የሚጨቃጨቁት፣ ፈገግ እያሉ ወጥተው፣ ይኖራል። አለመግባባት ይኖራል፣ ግን እንዴት አለመግባባት ሀሳቦቻችን ወደ አንድ መንደር አምጥተን ግን እንዴትና ምን ማድረግ አለብን የሚለውን ነገር ግን መወሰን ግን

ቤስት ካፕል ነው። ዩቲብ ቻናላችን ነው። እንግዲህ ደውል ሁሉ ጊዜ አብራችሁን እንደምትሆኑ እንደምታበረታት ምንም ጥያቄ የለንም። እንወዳችኋለን። ሀሳብ አስተያየቶቻችንን እንግዲህ አስቀምጦልን ኮመንት ላይ እንዲሁም ደግሞ የቲክታክ አካውንት ላይ ይሄንን ሪያክሽን ብትሰሩበት አስተማሪ ነው የምትሉት ነገር ካለ ሜንሽን እንድታረጉልን እንግዲህ በአክብሮት እንጠይቃለን። እንወዳችኋለን። ሰላማችሁ